የጦርነቱ ነጎድጓዳማ ድምጽ ከቀነሰ በኋላ፣ ከ12 ቀናት ከባድ የአየር ድብደባ በኋላ በመላው ኢራን የሚኖሩ በሺዎች የሚቆጠሩ ወንዶችና ሴቶች እንዲሁም ሕፃናት ለእስራኤል ወረራ ሽንፈት አድርገው በቆጠሩት ነገር እየተደሰቱ ነበር። ይህ አስደናቂ የበዓል ስሜት እንደ ነፋስ በመላ ሀገሪቱ ተንሰራፍቶ ነበር፤ በየከተማው አደባባዮች ላይ፣ ከቴህራን ኢንቂላብ ወይንም የአብዮት አደባባይ አንስቶ እስከ ሩቅ መንደሮች ድረስ፣ ሰዎች በደስታ ሲጨፍሩ፣ የሀገሪቱን ሰንደቅ ዓላማ ሲያውለበልቡ፣ እንዲሁ የድል መፈክሮችን ያስተጋቡ ነበር። ከዓይኖቻቸው የሚፈሰው እንባ የደስታና የሃዘን ቅይጥ ነበር። በዓመታት ውስጥ ያልተስተዋለ ብሔራዊ አንድነት በግልጽ ይታያል። የሀገሪቱ የአየር ክልል ከረጅም ጊዜ በኋላ እንደገና ተከፍቷል። ከቀናት በፊት የእስራኤል ጦር አውሮፕላኖች የኢራንን ዋና ከተማ ቴህራንን መምታት ከጀመሩ በኋላ ዝግ የነበረው ሰማይ አሁን ለበረራ ከፍቶ ነው። የፍርሃት ደመናም ቀስ በቀስ መበታተን ጀምሯል። የመጀመሪያዎቹ የሲቪል አውሮፕላኖች በሰማይ ላይ ሲታዩ ሰዎች በጭብጨባና በጩኸት ይቀበሏቸዋል። ለብዙዎች ይህ የመደበኛ ሕይወት መመለስና የተስፋ ምልክት ነበር። በዚህ አሰቃቂ የ12 ቀናት ጦርነት ውስጥ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል ጥቃት ኢራን ስምምነቱን በመጣሷ ምክንያት የተወሰደ ተገቢ እናም ሕጋዊ እርምጃ እንደሆነ በድፍረት ተናግረዋል። ይህ አባባል ግን ከኢራን ወገን ጠንካራ ተቃውሞ ገጥሞታል። ኢራን ክሱን አጥብቃ አስተባብላለች፣ ይህ ጥቃት የሉዓላዊነት ጥሰት እንደሆነ በቁጣ ገልጻለች። ዓለም አቀፉ ማህበረሰብም ለሁኔታው መባባስ የተለያየና የተወሳሰበ ምላሽ ሲሰጥ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር ከተነጋገሩ በኋላ የእስራኤል ጦር አውሮፕላኖች ከኢራን ሰማይ እንዲወጡ መከሩ። በማክሰኞ ማለዳ የእስራኤል ጦር ጀቶች ከኢራን ሰማይ ከመውጣታቸው በፊት ኢራን በእስራኤል ላይ በርካታ ሚሳኤሎችን አዘንባለች። የእስራኤል አየር መከላከያ ግን አብዛኞቹን ሚሳኤሎች በብቃት ማክሸፉን አስታውቋል። ይህ የእርስ በርስ ጥቃት በአካባቢው ያለውን ውጥረት ይበልጥ እንዲፋፋም አድርጎ የጦርነቱን እሳት ይበልጥ እንዲቀጣጠል አድርጎም ነበር። ይህን አስከፊ ሁኔታ ተከትሎ አንድ ጋዜጠኛ ከትሄራን በቀጥታ ገብቶ በኢራን ያለውን የሰማየት ሁኔታ ለመግለጽ ሞከረ። በሺዎች የሚቆጠሩ ሰዎች በየመንገዱ ሲጨፍሩና ሲያሸበሽቡ የሚያሳይ ምስል በተመልካቾች ዘንድ ተሰራጨ። በኢራን ዋና ከተማ ቴህራን ውስጥ በሚገኘው ኢንቂላብ ወይንም የአብዮት አደባባይ ላይ በርካታ ተመሳሳይ ሰልፎች ተካሂደዋል። ህዝቡ ወደ አደባባዩ ወጥቶ የዚህን የ12 ቀናት ከባድ ጦርነት ማብቃት በታላቅ ደምቀት አከበረ። መፈክሮችን እያስተጋቡ የድል መዝሙሮችንም ሲዘምሩ ይሰማ ነበር። ይህ ደማቅ ህዝባዊ መስተጋብር በሀገሪቱ ውስጥ ያለውን አወንታዊ ስሜትና ከከባዱ ጥረት በኋላ የተፈጠረውን የተስፋ መነቃቃትን በግልጽ የሚያሳይ ነበር። በዚህ የደስታ ድባብ ውስጥ የኢራን ፕሬዝዳንት ማሱድ ፐስኪያን ለሕዝቡ ብሔራዊ መልእክትን አስተላለፈዋል። የመልእክቱ ክፍል እንዲህ ይላል። ዛሬ ከጀግንነት ተቋማችሁ በኋላ ኦ ታላቁና ታሪክ የሰራው ህዝባችን፣ በጽዮናዊው አገዛዝ የጀብዱ ፍላጎትና የጦርነት አቀጣጣይነት በእኛ ላይ የተጫነው የ12 ቀናት ጦርነት ማብቂያ ላይ የሰላም ረፍት ተመልክተናል። በዚህ የጦርነት ጊዜ ዓለም በህዝቡ የታገዘችውን የታላቋን ኢራን ኃይል በግልጽ ተመልክቷል። ይህንን በግዳጅ የተጫነ ጦርነት የጀመረው አሸባሪው ጠላት ቢሆንም በመጨረሻው የታላቁ የኢራን ህዝብ የማይናወጥ ፍላጎትና ኃይል እርጽ ሰጠው በማለት ተናግረዋል። የፕሬዝዳንት ፐስኪያን መሪነት በዚህ ወሳኝ ወቅት እጅግ አስፈላጊ ሆኖ ታይቷል። ፕሬዝዳንቱ ከጦርነቱ ማብቃት በኋላ በርካታ የስልክ ጥሪዎችን አስተናግረዋል። ከኳታሩ አሚር እና ከሳኡዲ አረቢያው አልጋወራሽ መሐመድ ቢን ሳልማን ጋር በስልክ ተነጋግረዋል። በእነዚህ ውይይቶች ወቅት ኢራን በዓለም አቀፍ ህጎችና ደንቦች መሰረት ስምምነት ላይ ለመረ ሙሉ በሙሉ ዝግጁ መሆኗን አጽንኦት ሰጥተዋል። ይህ መግለጫ ኢራን ወደ ኒውክሌር ድርድር ጠረጴዛ ለመድረስና በኒውክሌር ፕሮግራሟ ዙሪያ ድርድር ለማድረግ ያላትን ፈቃደኝነት በግልጽ ያመለክት ነበር። ይህ ደግሞ በጎረቤት ሀገራትና በዓለም አቀፉ ማህበረሰብ ዘንድ አወንታዊ መልእክት ተደርጎ ተቆጥሯል። የሰላም እረፍቱ ምን ያህል ሊዘልቅ ይችላል የሚለው ጥያቄ በብዙዎች አእምሮ ውስጥ እያስተጋባ ነበር። ጋዜጠኛው፣ ይህ የተኩስ አቁም ስምምነት የመጽናት ዕድሉ ምን ያህል ነው? ሲል ጠየቀ። ምላሹም በእርግጠኝነት የተሞላ ባይሆንም ተስፋ የሰጠ ነበር። እስራኤል በማዛንደራን ግዛት በምትገኝ አንዲት ከተማ ላይ ጥቃት ብታደርስም ይህ ጥቃት የተደረሰውን ደካማ የተኩስ አቁም ስምምነት ያናገዋል ወይ የሚል ስጋት እንዲፈጠር አድርጎ ነበር። ሆኖም እስካሁን ድረስ ምንም አይነት የበቀል እርምጃ የሚወሰድ አይመስልም። ይህ ደግሞ የተኩስ አቁም ስምምነቱ ሊጸና ይችላል የሚል ስሜት ፈጠረ። እንም እንኳን ሌሊቱን ሁኔታ መተንበይ ባይቻልም በዚያን ጊዜ ውስጥ ሰላማዊ ሆኖ ነበር። በኢራን ከተሞች ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ ነበር። ኢራናውያን ወደ ተወዳጅ ቡና ቤቶቻቸውና ወደ ስራ ቦታዎቻቸው ሲመለሱ ታይተዋል። በቴህራን ከተማ ውስጥ በመንገዶች ላይ የሚታዩት ሰዎች ቁጥርና የሚሽከረከሩት መኪኖች ብዛት መጨመሩ ህይወት ቀስ በቀስ ወደ መደበኛ ሁኔታ እየተመለሰ መሆኑን በግልጽ አመልካች ነበር። አውሮፕላን ማረፊያውም እንደገና ተከፍቶ በረራዎችን ማስተናገድ ጀምሯል። ምናልባትም ከነገ ጀምሮ የበለጠ የፖለቲካ አቋሞች

ተጨማሪ የዲፕሎማሲ ምልክቶችም ይታያሉ። በተለይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመጡት አዎንታዊ መልእክቶች ተስፋ ሰጪ ነበሩ። እሳቸው ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያላቸውን ትችት በግልጽ እያሳዩ ለኢራናውያንም ከፍተኛ ክብሮትና ወዳጅነት የሚያሳዩ መልእክቶችን ሲልኩ ታይቷል። ይህ ሁሉ የአካባቢውን ሁኔታ ለማረጋጋትና ወደ ዘላቂ ሰላም ለመሸጋገር የሚያስችሉ አዳዲስ ምዕራፎችን የሚከፍት ይመስላል። በተመሳሳይ ወቅት በኳታር ዋና ከተማ ዱሃ የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታኒና የሊባኖሱ ጠቅላይ ሚኒስትር ናጂብ ማቃቲ በጋራ የሰጡት የዜና ኮንፈረንስ የሁኔታውን ውስብስብነት እየበለጠ አጉልቶ አሳይቶታል። የኳታሩ ጠቅላይ ሚኒስትር የእስራኤልን የሰላም ስምምነትን መጣስ በጽኑ አውግዘዋል፣ እንዲሁም እስራኤል የሊባኖስን ሉዓላዊነት በተደጋጋሚ መጣሷን አውግዘዋል። ሁለቱም መሪዎች ከመካከለኛው ምስራቅ የኒኩሌር መሳሪያ ነፃ እንዲሆኑ ያላቸውን የጋራ ፍላጎት አረጋግጠዋል። በኳታርና በሊባኖስ መካከል ያለው የሁለትዮሽ የግንኙነትና ትብብር ማጠናከር ላይ ውይይት ተደርጓል። በተለይም የሊባኖስን የኃይል መሠረተ ልማት መልሶ ማቋቋምና የትራንስፖርትና የአየር ክልል አስሳ ትብብርን ለማጠናከር ስምምነት ላይ ተደርሷል። ሊባኖስ በተለይም በእስራኤል ወረራ ምክንያት ጉዳት የደረሰባቸውን አካባቢዎች መልሶ ለመገንባትና ኳታር ለምታደርገው ቀጣይነት ላለው ድጋፍ ምስጋናዋን አቅርባለች። ይሁን እንጂ አስደንጋጭ ክስተት ተከስቷል። በኳታር ውስጥ ባሉ ደይድ በሚገኘው የአሜሪካ ወታደራዊ ካምፕ ላይ ኢራን የሚሳይል ጥቃት መፈጸሟ ከሰሞኑ ተሰምቷል። የኳታሩ ጠቅላይ ሚኒስትር ይህንን ጥቃት በቁጣ ወገዙት። ኢቫኑስ ሚነኑን አደርጋለች። ኳታር ይህ ያልተጠበቀ ጥቃት ቢፈጸምባትን ከኢራን ጋር ያላት መልካም የጉርብትና ፖሊሲ እንደምትከተል ገልጻለች። ኳታር ሁልጊዜም ጊዜም ከኢራን ጋር ያላትን ግንኙነት በጎረቤትነትና ግልጽነት መርሆች ላይ የተመሰረተ ነው ሲሉ ጠቅላይ ሚኒስትሩ ገልጸው ኢራን በኳታር ኢራን በ ኳታር ምድር ላይ ጥቃት ትፈጽማለች ብሎ ማንም እንዳልጠበቀ አጽንኦት ሰጥተዋል። የጥቃት ቀድሞ ከኢራን ጋር በውጥረት ቅነሳ ሲደረጉ የነበሩትን የዲፕሎማሲያዊ ጥረቶች የሚጻረር ነበር። ይሁን እንጂ የኳታር የጦር ኃይሎች አብዛኞቹን የሚሳኤል ጥቃቶች በተሳካ ሁኔታ ማክሸፋቸው የአገሪቱን የመከላከያ አቅም አስመስክረዋል። ይህ ደግሞ የኳታር ወታደራዊ ዝግጁነት እልቅ ማሳያ ነበር። ይህ ሁሉ ሲሆን ኳታር የግጭት መጨመርን ሳይሆን ዲፕሎማሲያዊ መፍትሄዎችን እንደምትፈልግ አረጋገጠ። ኳታር የምትከተለው የምክንያታዊነትና ጥንቃቄ የተሞላበትን ፖሊሲ ነው ሲሉ ጠቅላይ ሚኒስትሩ ገልጸው ለግጭቶች ዲፕሎማሲያዊና ሰላማዊ መፍትሄዎችን እንደምትመርጥ አጽንኦት ሰጥተዋል በሁሉም ግንባሮች ላይ የተኩስ አቁም

ኳታር በአሜሪካ ጥያቄ መሰረት ይህን ሀሳብ ለኢራን አቅርባለች። በተጨማሪም ኳታር በአካባቢው ዲፕሎማሲያዊ መፍትሄ ለማምጣት የኒውክሌር ድርድሮችን እንዲቀጥሉ አሳስባለች። ኳታር በጋዛ ሰርጥ የተኩስ አቁም ለማምጣት ከአሜሪካና ከግብፅ ጋር ያደረገችውን የማስታረቅ ጥረት ቀጥላለች። ሊባኖስ እስራኤል ከተያዙት ግዛቶች እንድትወጣ ለማስገደድ ዓለም አቀፍ ድጋፍ ለማሰባሰብ እየሰራች እንደሆነም ገልጻለች። በኳታር ምድር ላይ የተፈጸመው ጥቃት አስደንጋጭና የጥሩ ጎረቤትነት ፖሊሲዋን የሚጥስ እንደሆነ እንደሆነ ቢገለጽ በኳታርና በአሜሪካ መካከል ያለውን ጠንካራና የአስርት ዓመታት አጋርነት አልነካውም። ይልቁንም ይህ አጋርነት ለሁለቱ ሀገራት ብቻ ሳይሆን ለክልሉ መረጋጋት፣ ደህንነት ወሳኝ እንደሆነ በመግለጽ እየተጠናከረ መምጣቱን የኳታር ጠቅላይ ሚኒስትር አረጋግጠዋል። ኳታር ራሷን የመከላከም አቅም እንዳላት ቢገለጽም በወዳጅነትና በጋራ ጥቅም ላይ የተመሰረተ ሰላማዊ ግንኙነት እንደምትመርጥ አጽንኦ ተሰጠታለች። በኢራንና በእስራኤል መካከል ሙሉ የተኩስ አቁም እንዲኖር፣ በተመሳሳይ ጊዜም በእስራኤል ላይ በጋዛ ሰርጥ ላይ ተመሳሳይ የተኩስ አቁም እንድታከብር ጫና እንዲደረግ ጥሪ ቀርቧል። የጦርነቱ ጭስ ከጠራ በኋላ የዲፕሎማሲ ነፋስ እየነፈሰ ይመስላል። የክልሉ የወደፊት ዕጣ ፈንታ አሁንም በአየር ላይ እንደተንጠለጠለ ይመስላል። ነገር ግን የሰላም ፍላጎት ከመቼውም ጊዜ በላይ ጎልቶ እየታየ ነበር። መረጃዎቹን ስናጠናክር አልጀዚራ ኒውስንና አልሙኒተርን ተጠቅመናል። ስለ ተከታተላችሁን ከልብ እያመሰገንን ለቀጣይ የጦርነቱ ትንታኔዎችና አዳዲስ ዜናዎች ዘይገርምን ሰብስክራይብ ማድረጉን አይርሱ።